የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኖቤል የሰላም ሽልማት እኔን መከልከል አሜሪካን እንደ መስደብ ወይም እንደ መናቅ ነው አሉ። ዶናልድ ትራምፕ በቨርጂኒያ ኳንቲኮ የሀገሪቱን ከፍተኛ የጦር ጀነራሎች ባነጋገሩበት ወቅት ነው በኖቤል ላይ ያላቸውን ቅሬታ ያነሱት። ምንም እንኳ ለኖቤል ሽልማት አስፈላጊውን መስፈርት ቢያሟሉም በተደጋጋሚ ችላ መባላቸውን አስረድተዋል። ትራምፕ ኖቤል ለምን እንደሚገባቸው ሲያስረዱም ዳግም ወደ ሥልጣነ መንበሩ ከመጡ እንኳን የመካከለኛው ምስራቅ ጦርነት ጨምሮ ስምንት ጦርነቶችን ማስቆማቸውን ተናግረዋል። ኖቤል ሽልማት በተቃራኒው ምንም አበርክቶ ለሌላቸውና ለደራሲያን ይሸለማል። በእርግጥ ሽልማቱን ለእኔ ሳይሆን ለሀገሬ እንዲሆን ነው የምፈልገው ሲሉ ትራምፕ አስረድተዋል። ትራምፕ ጦርነት አስቁም ያለው ካሉት ሀገራት መካከል ኮንጎና ሩዋንዳ፣ አርሜኒያና አዘርባይጃን፣ እስራኤልና ኢራንን ጨምሮ ሌሎችንም አንስተዋል። ዘገባው የአርቲ ነው።